እንደምን አላችሁ ምንድን ነው የተቸገርሽው ደም ብዛት ነው ኮሌስትሮል ነው ስኳር ነው ወይስ ሌሎች ተጓዳኝ በሽቶች እስትረስ አለብሽ እባክሽ እህቴ አሁን ሁሉ ፈጠን ብለሽ ወደ አሌቡም ነው በቅርቡ በሚጀመረው የአሌቡም 75 ላይ ተቀላቀይ ያውልሽ እኔ ኩንታል ከሁለት ጣሳ ነበር አሁን ግን ተመልከች ደብል ኤክሴል ነበር ማደርገው አሁን ግን ሚዲየም አድርጌያለሁ ይህ ሸርት የእሷ ነው ግን አሁን ከኔ ጋር ፊት አድርጓል ይህንን ለብሻ ያያችሁ እባክሽ እህቴ አትሸውጂ ቤት ውስጥ ቁጭ ብለሽ በድብርት በስትረስ ራስሽን አትጉጂ ነይ ተቀላቀይ የአንደኛ ዙር ዝግጅታችንን በተሳካና ጥራት ባለው ሁኔታ እንድንጨርስ እኛም እንዲህ ሸንቀጥ እንድንል የረዱንን ታላቁ ሩጫ በኢትዮጵያና ደጋ ውሃን በጣም እናመሰግናለን ደጋ ውሃን እየተጎነጫችሁ ስፖርታችሁን ቀልጠፍ አርጋችሁ ጣናችሁን ፈታ ዘና ብላችሁ አሉ አሌ ቡሙን አመሰግናለን